በቫይረስ አማካኝነት የሚተላለፈው ኤምፖክስ በሽታ በንክኪና ቁሳቁስ በጋራ በመጠቀም ስለሚተላለፍ ሕብረተሰቡ ጥንቃቄ እንዲያደርግ የአማራ ክልል ሕብረተሰብ ጤና ኢንስቲትዩት አሳሰበ። የበሽታው ምልክት ከታየ በአካባቢያቸው በሚገኙ የጤና ተቋማት በመሄድ ሕክምና ማግኘት እንደሚገባም ጥሪ ቀርበዋል። ዘገባው የበለጠ ጥላ ሆኖ በፈቃዱ አበበ ያቀርበዋል። በቫይረስ አማካኝነት ከሰው ወደ ሰው የሚተላለፈው የኤምፖክስ በሽታ በአማራ ክልል በሁለት ግለሰቦች ላይ መከሰቱን የክልሉ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ በላይ በዛብህ አስታውቋል። እንደኛ ክልል በዚህ በሽታ ተጠርጥረው ናሙና ተልኮ የተረጋገጡ ሁለት ሕሙማን እስካሁን ተገኝተዋል። አንደኛው በመተማ በምዕራብ ጎንደር መተማ ሲሆን ሁለተኛው በባህር ዳር ከተማ ነው። እነዚህ ሰዎች ሁለቱም አሁን ባሉበት ሁኔታ በሙሉ በሙሉ ድነዋል ማለት ነው፣ ተሽሏቸዋል። ምልክቶቹ የመጀመሪያው ከፍተኛ የሆነ ትኩሳት ይኖራል። ራስ ምታት፣ የጀርባና የጡንቻ ህመሞች ይኖራሉ። እንደዚሁም ደግሞ በተለያዩ የሰውነታችን አካባቢዎች የሰውነት እጢዎች እምንላቸዋሉ በዚህ አካባቢ በብብቶች በተለያዩ የጡንቻ የጢ የሚገኙባቸው ቦታዎች ላይ የጢዎች ማበጥ መቆጣት ሊኖር ይችላል። እንደዚሁም ጠንከር እያለ ሲሄድ ለመተንፈስ መቸገር፣ የድካም ስሜት፣ ቆዳ ላይ የሚታይ ግልጽ የሆነ ሽፍታ ተለቅ ተለቅ ያሉ ሽፍታዎች ይኖራሉ። በሽታው በዋናነት ከሰው ወደ ሰው የሚተላለፈው በበሽታው ከተያዘ ሰው ጋር በመነካካትና ቁሳቁሶችን በጋራ በመጠቀም መሆኑን የተናገሩት ዋና ዳይሬክተሩ በሽታው እንዳይስፋፋ ኅብረተሰቡ ከፍተኛ ጥንቃቄ ማድረግ እንዳለበትም መክረዋል። ይህ እንግዲህ የታመመ ሰው በዚህ በኤምፖክስ በሽታ የተያዘው ወይም የታመመ ሰው ከሱ ጋር የቅርብ ንክኪ ሲኖር ከቁስለቶች የተለያዩ ሽፍታዎች ይኖራሉና እነሱ እና የተለያዩ ፈሳሾች ከነዛ ጋር ቀጥታ የሆነ ግንኙነት ወይም ደግሞ የቅርብ ንክኪ ይህን በሽታ ያስተላልፈዋል። ሁለተኛው ቀጥታ ያልሆኑ ንክኪዎች ወይም ኢንዳይሬክት የምንላቸው ነው። አንድ በኤምፖክስ የተያዘ ሰው ወይም ደግሞ ይህ ህመም ያለበት ሰው ይህ በሽታ ያለበት ሰው የሚጠቀምባቸው ቁሳቁሶችን ጤነኛ ሰው ከተጠቀመባቸው ወይም ደግሞ አብሮ ልብሶችን በመጋራት የመብሊያ እና የመጠጫ እቃዎችን በመጋራት ምክንያቱም ንክኪ ስለሚኖር በነዚህ ይተላለፋል። ከእንስሳት ወደ ሰውም እንደዚሁ በንክኪ ሊተላለፍ የሚችል በሽታ እንደሆነ ይህንን በደንብ ማወቅ ይገባል፣ ማለት ነው። በሽታውን መከላከል የሚቻለው ከንክኪ ራስን በመጠበቅና ቁሳቁሶችን በጋራ ከመጠቀም መቆጠብ ነው ያሉት አቶ በላይ፣ በተለይ የእጅ ንጽህና መጠበቅ በሽታውን ለመከላከል እንደሚያግዝም አስረድተዋል። ዋነኛ መከላከያ መንገዶቹ አሁን ያልኳቸውን የቀጥተኛ ንክኪ፣ በቀጥተኛ ያልሆኑ ንክኪዎች፣ ቅድም የጠቀስኳቸው የመተላለፊያ መንገዶችን ማስወገድ ነው የሚሆነው። በድንገት ንክኪዎች ከተፈጠሩ ወዲያውኑ እጅን በአግባቡ መታጠብ የዚህ የእጅ መታጠብን በአግባቡ ማድረግ ያስፈልጋል። ግድቅድም ያልናቸውን ቁሳቁሶችን ከሕመምተኛው በዚህ በሽታ በኤምፖክስ በሽታ ከተያዘው ከተጠረጠረ ሰው ጋር ያሉ ቁሳቁሶችን አለመጋራት ወይም በጋራ አለመጠቀም ያስፈልጋል ማለት ነው። እንደዚሁም የእንስሳት ተዋጽኦዎችን በአግባቡ አብስሎ የመመገብ እነዚህ ዋነኛ ዋነኛ ምልክቶች ናቸው። ዋናው ሌላው አንድ ሰው ምልክት ይህን ምልክቶች ካሳየ ወዲያውኑ ወደ ጤና ድርጅት ሄዶ ምርመራና ሕክምና ማድረግ ያስፈልጋል ማለት ነው። የበሽታው ምልክት የታየበት ግለሰብ ፈጥኖ ወደ ሕክምና ተቋም በመሄድ ምርመራና ሕክምና ማግኘት እንዳለበትም አሳስበዋል።